አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እነዚህን የአስክሬን ነጋዴዎች ሁሉም ኢትዮጵያዊ መስማት ስላለብን ነው፣ እስከ መጨረሻው አዳምጡት። አንዱ ብቻ ነው የሚያደረው። አያልቅም፣ በቃ አያልቅም። ገንዘብ ነገር ሁሉም ነገር በገንዘብ እንጂ አያልቅም። ሰና ያሉትም ወዛ ጉዳይ ብቻ ምንስተር ሰና ያሉት እንግዲህ ስሙት። ሰናአም ያለው ሰአዳም ያለው ሁሉም በገንዘብ እንጂ አያልቅም። ይህን የሚለው ማን ነው? የኤምባሲ ተወካይ ነው የሚለው፣ ምክትሉ ነው አሉ እንግዲህ ራሳቸውን በራሳቸው አስቀምጠውት ይሁን ንም መንግስት ኢትዮጵያን ወክሎ ያስቀመጣቸው ሰዎችሁን ባይታወቅ፣ እንደምሰሙት ሁሉም በገንዘብ ነው የሚጨረሰው። የሚገርመው ደግሞ እነዚህን አስክሬኑን አምጥተው ኩንትሬል ውስጥ ነው ያስገቧቸው። መቀበር እየተቻለ አምጥተው ኩንትሬል ውስጥ አስቀምጠው አስክሬናቸው በጣም ሸቷል። በቃ እነሱ ግን እየሸጡት ነው አስክሬኑ በሰው አራት ሺህ በሰው አምስት ሺህ አድምጡት። እኔ አንድ ብቻ ደግሞ አልፈልግም። እኔ ሁላቸውም እንዲወጡ ነው የምፈልገው። የሁላቸውም የሚከፈለው ይከፈላል። የሁላቸውንም ይጨርስና ብር ይጠይቀን በቃ አለቀ። እኛ እኔ የምፈልገው አንዱ ሰው ብቻ እንዲወጡ አልፈልግም። እዛ ስለ ደግሞ እሱ ነገር ማይከብረ ነው አሁን እንደ በቀደሙ ልክ በቀደም ምሳሌ ትንሽ ብር ብሎ ነበረ፣ መጀመሪያ ከዛ በኋላ ቆይቶ ደግሞ እዚህ ያለው የሚያስፈልገው ምናምን አምን አለኝ። እኔን ራሱ ሁለት ሺህ ብር ጭማሪ ያስፈልጋን ከዚህ በኋላ ነበረ ብሎ የነበረው አንድ ሺህ ሪያሉን ሰጠው ማለት ነው። ከዛ በኋላ እንደገና ራሱ ይችላል ደግሞ ስድስት ሺህ ሪያል ተባለ ስድስቶቹ በጠቅላላ ወደ ስንት እንደሚሆን ራስህ መደመር ትችላለህ። እና እኔ የምፈልገው አሁን ሁላቸውም አንዴ እንዲወጡ፣ የሚጠየቀውን ሂሳብ ደግሞ አንዴ የከፍለ ነኝ። የእሬሳ እንትን ማለት የእሬሳ ካርድ አለ አይደለም? አዎ፣ እሱ እንጂ። አይ እዛ አርገላችሁ አኑ ተለሰተል ብር እላችሁን እኔ ከፍላለሁኝ ከፍዬ በቃ ወጣለሁኝ። እሺ፣ አንዴ ነገር ልሰይ፣ አንዴ ነገር ልሰይ ነገር በእጃችን ቢኖር አሁን እኛ አርግጠን እንጠይቀዋለን። ይሄ ነገር በእጃችን አይደለም፣ እኛ በእጃችን አይደለም። ይሄ ነገር በመንግስት እጅ ነው። ሰዎቹ ወረቀት ስ ያደረጉል ተመልከቱ። ይሄ ነገር በመንግስት እጅ ነው። እንግዲህ በመንግስት እጅ ያለ እስክሬን ነው እያወጡ እየሸጡ ያሉት። ይህን ሁሉ የኢትዮጵያ ሕዝብ ይወቅ። በእጃችን አይደለም፣ በመንግስት እጅ ነው። ስለዚህ ኩንትሬል ውስጥ እያመጣ አስክሬን እያጠራቀመ በብር የሚሸጠው እንግዲህ አስክሬኑ ያለው በመንግስት እጅ ነው አሉ። ተመልከቱ፣ ይሄንን የኢትዮጵያ ህዝብ ይስማ። እሺ ቆይ አንድ ነገር እስኪ ልጠይቃችሁ። አሁን እኔስ አንድ ነገር በጣም የማይገባኝ ነገር አለ። አንደኛ እኔ ለሁሉም ነገር ያኔ እናንተንም ትብብር፣ ምንም ምንም የሚለውንም ችግር የለውም በሁሉም ነገር በቃ ዛሬ በገንዘብ ነው የሚከደውም ብዬ ስለማምን ነው እንጂ። አንደኛ ከመንግስት ነው ገቡት፣ ከመንግስት ገብተው እነዚህ እዚህ ልጆች እዚህ ነው ያብረሰ፣ እንዴት ትጠይቁናላችሁ? እሺ አውልክ በቃ አሁንም የምፈልገው አጭሩን ነገር አንድ ነገር ልንገርህ፣ አጭሩን ማለት ነው። እነዚህ ስድስት ወር ዳር ላይ እያለቀው ማለት ነው። በስመ አብ ገና ማናንድ የሁላቸውን ጨርሰን የለም። የነሱ ማለት ነው፣ የነሱ በቃ የሚጨርሰውን ብሬ ይሄን ያህል ነው በሉና፣ እና ጨርሱና አውጡ በሉና፣ አውጡ በሉና ከዛ በኋላ ብሩን በቃ ልክፈልህ እና ልክፈል እና ማለት ነው። ቀጥታ የሬሳ አንትኑን ስጡ እና እናውጣ በቃ። በቃ ይሄን ሁሉንም ጨርሱልና እኛ የምታውቁት ብር ይሄን ያህል ብር ነው በሉና፣ ከዛ መጥቼ ከፍዬ ቀጥታ እንዲጨር ፈልጋለሁ ማለት ነው። ግን ዋስትና ያለው ነገ ነገ ነገ ወዲያ ምናምን የሚባል ነገር ሳይሆን በቃ ሬሳ ነው ያለው፣ እናንተ ጋር ያለው ሬሳ ነው። ሬሳ ጥቅም የለውም። ስለዚህ በፈጣሪ ራሱ ትጠይቃላችሁ። ሮመዳን ነው አሁን ሰዓቱ። ይሄን በቃ እንደማን ነው ወክሩ። አክሽ አክሽ እሉ አለ ነገር መልስልኝ። እንግዲህ ተመልከቱ፣ ዝልህ አስክሬኑም በመንግስት ደረጃ ነው ከድንበር የተነሳው። በሰንአና በሰዓዳ በኩንትሬል ውስጥ አስቀምጠው ነው በሰው ይሄን ያህል ብር እያሉ ብር ካልሰጡ አስክሬኑ ይገማል ማለት ነው። ቀቅለህ ብላው፣ ጠብሰህ ብላው በሉት። ማንም ሰው ለአስክሬን ገንዘብ ከፍሎ እንዳያስወጣ ደግሞ ማን ነው በዘረኝነት እንደሚሰሩ ደግሞ እዝህ፣ ጠብቁ፣ አድምጡ ሰባት ተቀብሯን፣ አንዱ እነሱ ጀማ ማለት ነው። ስድስት ተቀብሯን የቅድማ አምስት እያለ ነበረ። የእኛ ስድስት ናቸው፣ ከእነሱ አንድ ነበረ ሰባት ማለት ነው። ሰባት ዛሬ ተቀብሯን። እነሱ አንድ ብርም አልከፈሉ፣ ኦሮሞቹ ማለት ነው። አንድት ብርም አይከፍሉም፣ አይጠየቁም። እኛ ከምሳ እስከ እራት ድረስ ከማፍጠሪያ ድረስ ካላበላችሁ እየተባልነ ነው። ስንት እንግዲህ አስክሬንም ለአስክሬንም የሚከፍሉት የአማራ ልጆች ናቸው። ለሚቀብረውም አካል ጫታቸውንም ምሳቸውንም የሚችሉት የአማራ ልጆች ናቸው። የአማራው ልጆች በከፈሉት እንደምትሰሙት ስድስት አማራ በከፈሉት ወይ ሁለት ወይ ሶስት ኦሮሞ ጨምሮ በነጣ ያስቀብራሉ ማለት ነው። ይሄ አስጸያፊ አስነዋሪ ተግባር እኛን ዘረኛ ለሚሉ የኢትዮጵያ ሕዝብ ይስማ ንጉድ አስክሬን እንኳ የእኛን እያስከፈሉ የራሳቸውን አያስከፍሉ። አድምጡ ስንጠይቅ ዛሬ ተቀብረዋል። ከእነሱ አንድ ነበረ ሰባት ማለት ነው፣ ሰባት ዛሬ ተቀብረዋል። እነሱ አንድ ብርም አልከፈሉ፣ ኦሮሞቹ ማለት ነው። አንዲት ብርም አይከፍሉም፣ አይጠየቁም። እኛ ከምሳ እስከ እራት ድረስ ከማፍጠሪያ ድረስ ካላበላችሁ እየተባልነ ነው። ስንጠይቅ ቀረብ ነው። ጫትም ቢሆን ምንም ቢሆን ካልገዛችሁ ሌላ ነገር ብቻ እንደው ምንም የቀረው ነገር የለም በቃ በጣም ሰብአዊ ነው ጉዳት የሚያደርሰው ማለት ነው ንግግራቸው ከዛ ማለት ነው ከዛ መሀል ማለት ነው ሰይዳም ነግርህ ምንም ማካበር ምናምን ይላሉ በጉርፋ ነው ዝም ብሎ ቤታ ላይ የሸብክ ነገር እዛ እዛ ነው በቃ የሚጠራቀመው ሀበሻው ዝም ብሎ በቃ እስከላይ ድረስ ተቆልል ተቆልሏል ይሄን ሁሉ የሚያደርጉት እነሱ ናቸው ድንበር እንደሞተ ድንበር መቀበር እየተቻለ እነሱ እያመጡ እዚህ ያስቀምጡታል። በዛ ቤተሰብ ሲመጣ ስሙን እየጻፉ ስለሚይዙትኝ ይይዙትኝ። ይሄን እንዲህ ያለ ሰው አለላችሁ እያሉ ይናገራሉ። ከዛ በኋላ ብር ይቀበላሉ ማለት ነው። እንግዲህ ይሄንን ነው የምንቃወመው። በድንበርም በየትም የሞተውን ሰው አካባቢውንና ስሙን ስለሚመዘግቡ አማራ ሁነው ሲያገኙ ብር ያስከፍላሉ። ቀቅለህ ብላው፣ ጠብሰህ ብላው የአስክሬን መብላት ልምድ ካለ ቀቅለህ ብላው ጠብሰህ ብላው፣ በሉካሁም በኋላ አንድ ሰው ሙቷል፣ ከጥቅም ውጭ ሆኗል። አላህ ይማራቸው የሞቱት። እንደዚህ እየተደረገ በአስክሬን እየተነገደ ነው ያለው። ይሄ አሳፋሪ ትውልድ ነው። አስክሬን መርጦ ለመቅበርም የአማራ አስክሬን ነው እየተሸጠ ያለው። የሌላው ስድስት አማራ አስክሬን ሲሸጥ አንድ ጨምረው በያንኛውን በነጣ አብሮ እንዲቀበር ያደርጋሉ። ይሄ በጣም አሳፋሪ አስጠያፊ ትውልድ። ይሄንን ምናልባት እኛን ዘረኛ ናችሁ ለሚሉ በአስክሬናችን እንኳ እየነገዱ ያሉ ዘረኞችን መቃወም መቻል አለባቸው እላለሁ። ሰላም አለይኩም።